ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናቸው! ዛሬ በትክክል በራስ መተማመናችሁን ለመጨመር የሚያግዙ ሶስት አስተማሪ ምክሮች ይዘንላችሁ መጥተናል። እነዚህም በትክክል በመጠቀም ከበፊቱ በተሻለ በራስ መተማመን በመጨመር ሕይወታችሁን በሙሉ መልካም ሁኔታ ላይ እንደምትመሩ እርግጠኞች ነን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እርግጥ ነው በየማዘኑ ውድቀት የሚመስል ትልቅ ፈተና ሲያጋጥሞ ምናልባትም ይህን ምክር ሰምተው ይሆናል፣ ይበልጥ በራስ መተማመን ይኑርዎን። እናም ምናልባት ይህን ሲሰሙ የሚያስቡት እንዲያው ቢሆንማ እንዴት ቀላል በሆነ ነበር የሚል ይሆናል። ግን በራስ መተማመን ምንድን ነው? እርስዎ ዋጋ ያለዎት የሚገባውት እና ችሎታ ያለዎት እንደሆኑ የሚሰማውትን ስሜት። ይህም በራስ መተማመን በመባልም ይታወቃል። ችሎታዎቹ ላይ እርግጠኛ ሲሆኑ የሚመጣውን ብሩህ ተስፋ ይጨምሩበት። ከዚያም በእነዚህ ተበረታተው ፈተናን በድፍረት ለመጋፈት ይተግብሩ። ይህ በራስ መተማመን ነው። በራስ መተማመን ሐሳቦችን ወደ ተግባር ይለውጣል። ታዲያ በራስ መተማመን ከየት ይመጣል? በራስ መተማመን ላይ ተጽዕኖ የሚያሳድሩ በርካታ ምክንያቶች አሉ። አንደኛው በውስጣችሁ ይዘውት የተወለዱት ነገር፣ ለምሳሌ እንደ ጂኖቹ ይህም በአንጎሎ ውስጥ ያሉ የነርብ አስተላላፊዎች ሚዛን ላይ ተጽዕኖ ያሳድራል። ሁለተኛው እንዴት እንደሚስተናገዱ ይህ የአካባቢውን ማኅበራዊ ጫናዎች ያጠቃላል። እና ሦስተኛው እርስዎ መቆጣጠር የሚችሉት ክፍል የሚያደርጓቸው ምርጫዎች፣ የሚወስዷቸው ሪስኮች፣ ስለ ተግዳሮቶች እና ውድቀቶች እንዴት እንደሚያስቡ እና ምላሽ እንደሚሰጡ እነዚህን ሦስት ነገሮች ሙሉ በሙሉ መለየት ባይቻልም የምናደርጋቸው የግል ምርጫዎች በእርግጠኝነት በራስ መተማመን እድገት ውስጥ ትልቅ ሚና ይጫወታሉ። ስለዚህ ጥቂት ተግባራዊ ምክሮችን በአእምሮአችን በመያዝ በእርግጥም የራሳችንን በራስ መተማመን የማዳበር ኃይል አለን። ጠቃሚ ምክር አንድ፣ ፈጣን መፍትሄ በአጭር ጊዜ ውስጥ ወዲያውኑ በራስ መተማመን እንዲጨምር የሚያደርጉ ጥቂት ዘዴዎች አሉ። አስቸጋሪ ስራ በምትጀምሩበት ጊዜ ስኬቶን በዐይንህ ሊናው ይሳሉ። እንደ ጥልቅ ቤዝ ያለው ሙዚቃን ማዳመጥ እንኳን የኃይል ስሜት ሊያሳድግ ይችላል። ኃይለኛ አቋም መያዝ ወይም ለራስዎ የድጋፍ ንግግር ማድረግም ይችላል። ጠቃሚ ምክር ሁለት የመሻሻል ችሎታውን ይመኑ። የረጅም ጊዜ ለውጥ እየፈለጉ ከሆነ ስለ ችሎታው እና ተሰጥኦው በሚያሳድጉበት መንገድ ላይ ያተኩሩ። እነዚህ እምነቶች አስፈላጊ ናቸው፣ ምክንያቱም ውድቀት ሲያጋጥሞት እንዴት እንደሚነሱ ተጽዕኖ ሊያሳድሩ ይችላሉ። ቋሚ አስተሳሰብ ካለዎት ማለትም ተሰጥኦዎቹ እንደተቆለፉ ካሰቡ ጥሩ እንዳልሆኑ ያውቁ መስሎት ተስፋ ሊቆርጡ ይችላል። ነገር ግን የዕድገት አስተሳሰብ ካለዎት እና ችሎታው ሊሻሻል ይችላል ብለው ካሰቡ አንድ ፈተና ለመማርና ለማደግ እድል ነው። የነርድ ሳይንስ የዕድገት አስተሳሰብን ይደግፋል። በአንጎሎ ውስጥ ያሉ ግንኙነቶች በማጥናት እና በመለማመድ እየጠነከሩ ያድጋል። በአማካይ ደግሞ የዕድገት አስተሳሰብ ያላቸው ሰዎች የበለጠ ስኬታማ እንደሚሆን የተሻሉ ውጤቶችን እንደሚያገኙ እና ተግዳሮቶችን በተሻለ ሁኔታ እንደሚቋቋሙ ተረጋግተዋል። ጠቃሚ ምክር ሶስት ውድቀትን ይለማመዱ። እውነቱን ለመናገር አንዳንድ ጊዜ ትወድቃላቸው። ሁሉም ሰው ይወድቃል። ጄ ኬ ሮሊንግ ሃሪ ፖተር በአንድ አሳታሚ ከመመረጡ በፊት በአስራ ሁለት የተለያዩ አሳታሚዎች ተቀባይነት ወጥተዋል። የራይት ወንድሞች ስኬታማ አውሮፕላን ከመንደፋቸው በፊት የራሳቸውን ጨምሮ በታሪክ ውስጥ በበረራ ላይ በተደረጉ ያልተሳኩ ሙከራዎች ላይ ተመስርተዋል። ጥናቶች እንደሚያሳዩት አዘውትረው የሚወድቁ እና ለማንኛውም መሞከራቸውን የሚቀጥሉ ሰዎች ተግዳሮቶችን እና ውድቀቶችን ገንቢ በሆነ መንገድ ለመቋቋም የተሻሉ ናቸው። የተለያዩ ስልቶችን እንዴት መሞከር እንደሚችሉ ይማራሉ፣ ሌሎችን ምክር ይጠይቃሉ እና ይቀጥላሉ። ስለዚህ ሊወስዱት የሚፈልጉትን ፈተና ያስቡ። ቀላል እንደማይሆን ይገንዘቡ። ስህተት እንደሚሰሩ ይቀበሉ እና ሲሳሳቱ ራስዎን ይወቁ። ለራስዎ የድጋፍ ንግግር ያድርጉ። ቀጥ ብለው ይቁሙ እና ወደፊት ይራመዱ። ውጤቱ ምንም ይሁን ምን የበለጠ እውቀት እና ግንዛቤ እንዳገኙ በማወቅ የሚሰማዎትን ደስታ ያስቡ። ይህ ደግሞ በራስ መተማመን ይባላል። እሺ፣ ውድ ቤተሰቦች ለዛሬ ያዘጋጀነው ይህን ይመስላል። እነዚህን ምክሮች በዕለት ተዕለት ሕይወታችሁ በመተግበር በራስ መተማመናችሁ እንዴት እየጨመረ እንደመጣ ኮሜንት ላይ ጻፉልን። እንዲሁም ይህ ቪዲዮ ጠቃሚ ሆኖ ካገኘችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቀጣይ ጠቃሚ እና አስተማሪ ቪዲዮዎች የዩቲዩብ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሌላ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልን። ቸር ያሰማን።